እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ሲሉ መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አሕመድ ትንሣኤ የመሥዋዕትነት የጽናትና የተስፋ በዓል ነው። የበደለው ዓለም ነው የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው የካሰው ግን ክርስቶስ ነው። ባለዕዳው ሰው ነው፣ ከፋዩ ክርስቶስ ነው ሲሉ በመልእክታቸው አንስቷል። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መሥዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መሥዋዕትነት መክፈል ሊከፈል ይገባል። ቃል ክርስቶስ ብቻ በቃሉ አልተናገርም። በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ፣ ራሱ አስታራቂ፣ ራሱ ታራቂ፣ ራሱም መስዋዕት ሆነም። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን እየተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪስ ሰዎችም አድርገውታል። ሺ በጎችንና ሺፍየሎችንም ፍየሎችንም ሰውተው ነበርም፣ አልሆነም። እንጂ አገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጂ የራስን ጉልበት ጊዜና ውቅ ሙቀት በመሰዋት እንጂ የራስን ክብርና ኤጎ በመሰዋት እንጂ ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራኒዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለ።

ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብትን መርገፍ አሉም። በዚህ ሁሉ ግን በሸላቾቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም። እንደ ፀሐይ የሚታዩ ልሂቃን ሲጠፉ፣ እንደ ከዋክብት የሚታዩትም ክቡራን ሲረግፉ ጽናት መቆም አብረው የነበሩ ፈርተውና ተሽጠው ሲከዱ በጽናት መቆም። ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም የሚታይ ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበር። ማኅተሙን ላየ የሚፈታ አይመስልም ነበር። ጨለማውን ላየ ብርሃኑ ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለወጠው ተስፋችን በደችንም አርብ ላይ እሁድን እናየዋለን ከሞት ባሻገር ህይወትን ከመቃብር አልፈንም ትንሳኤን የምንመለከት ነን የሚጨበጥ ህልም የጠራ ምናባለን ስለዚህም ወጀብና አውሎ ንፋስ አያስደንቀንም ዛሬ ለነገ ሞት ለትንሳኤ ቦታ እንደሚለቁ የምናውቅም የምናምንም ነን ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው የህማማቱ ጊዜ እያለፈንም አሁን አርብ ወደ ማታ ላይ ነን ከጸጥታው ቀ ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ፣ ከተሳሳቱት ብዙዎች ያስተውላሉ። ዐርብ ዕለት በከንቱ የጮኸቱ ብዙዎች ያፍራሉ፣ ፍራጆች ይጸጸታሉ፣ ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠ ሁሉ ኢትዮጵያም ለዓለም ትገልጣለች። የትንሣኤ በዓል የሚያስተምረን ይህንኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዚያ 11 ቀን 2017 ዓ.ም።